አታ አልቅሽ ውዴ ብሬ ላንቺ ሼር አርጋለሁ። አሁን ወጥቼ ቆይ ላንቲ ነጭ ሼር አረጋ። አሁን ድንገት እሷ ስትመጣ አይቻለሁ። የሰሙት ነገር ስላለ ውስጤ በጣም ተረብሻል። ግን ደግሞ እነሱ እንደዚህ የሚያረጉት የሚያቀሳስሩት ነገር በጣም ያስጠላል። ምን ይሄ እና እንታለ ኮላስ ነው በውስጥ የሚያቀሳስሩት። ማቀሳሰል በዚህ ልክ ግን አንዳንዴ ማለት ነው ዋሽቶ ማስታረቅ እራሱ እኮ አለ። እናንተ ምን ሆናችሁ ነው? የምር ማሪ፣ ምን የምሬን እኮ ነው። አሁን ለምሳሌ የሆነ

ጌታና ስራይ ሞሩም እንደዚህ የሚያደርጉት ሲጀመር ሸይጣን አንድ ነው ይባላል። አይደለም እንደ ሸይጣን አንድ ነው እንደ በፊቷ ፕራንክ ነው ብሎ ባይመጡ በፕራንክ መልስ ባይመጡ፣ ኦኬ ምንድን ነው ይሄን ፕራንክ ነው ተብሎ መሳደብ ቃልዬ ማለት ነው ቃልዬ ማለት ነው

ካቃጥኝ ደግሞ አንቺ እና ምን ላድርግ? አይ አይ አይ አይ አይ አይ አይ አይ አይ የምር ፎቶ እና ስድብም እና ይሄ ጋዜጣም የሚያክል እንትን ከሚጽፉበት የእነሱን ቻናል ሼር አርጉ። ቆይ አሽሙር ደግሞ ከየት እንደሚያመጡት አሽሙሩን፣ ወይኔ ተይ፣ ዋክሽን እኔ ምጽፉት እኮ ማለት ነው። የሚጽፉት አይደል የሚያናደኝ። በቃ አለ አይደለ እንትን አለ። አንቺ ራስ አስተምሩም። አሽሙር እኮ በጣም ከባድ እንትና እኮ ነው አንቺ የምር። ተጠንቀቅ። ያሽኗል ማን ፈልገውን ህይወት ከታቱ። አዎ አንዳንዴ ወደ ሌላ ነገር እያዞሩ ፈጣሪ፣ ወይ መጨረሻችን ያሳምር። ለማንኛውም ለሁላችን ሆኖሆናእንደሆን ምን እያደረግነ እንደሆነ ሰዎችን ማወቅ አቅቷቸዋል። ሰው የራሱን ህይወት ማሸነፍ ሲያቅተው በሰው ህይወት ገብቶ መመጥመጥ ይመጥምጣችሁ፣ ሀይለፍላችሁ። እኔ እኮ ማለት ምን ያለ አንዳንድ ጊዜ ፎቶቻችሁን ቢያወጡ

ቃል ቃል ትላለች እ ሰው እናትን እኮ የተዘገዘገ

ስሙ ሄዱና ማለት ነው። ገላኔ ቃል ማለት ነው። ሄደንን ሁላችሁም ሄዶና አድርጎና ነው ሪፖርት ስታደርጉ ማለት ነው። አስራ ሶስት ደቂቃ የሚላለ እሱን አታርጉ፣ ከሱ በታች ያለው ማለት ነው።

ሁላችንም ገብተን አሁን አካውንቱን ፕሮፋይሉ ስር ገብተን ሪፖርት እናድርግ። እኔ ፎሎ ነ የሰው ብዛት እኮ ነው የሚጠይቀው። ሲንት ነው ያለው? እኔ ምን አውቃለሁ? እኔ አላየሁትም። እንትና ቤት አችንችን ብሬ ቤት ሽንገል በጭ በቃ እዛ ሄዱ።